እንደ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር ሁለት በስች ቀን የቅዱስ ታዴዎስ ሐዋርያ መታሰቢያ በዓል ነው። ዳግመኛም በዚህ ቀን አባ ጢሞቴዎስ በኋላ የተሾመ የእስክንድርያ ሊቀጳጳሳት ቅዱስ አጳት ጴጥሮስ አረፈ። እርሱም ለአባቶች ሊቃነ ጳጳሳት 27ኛ ነው። ይህንንም ቅዱስ እግዚአብሔር ለሊቀጵስና ሹመት መርጦ ባዋሪያ ማርቆስ ወንበር ላይ ካስቀመጠ በኋላ የቁስጥንጥንያ ሊቀጳጳሳት ቅዱስ አካህዮስ እንዲህ የሚል መልእክትን ጻፈለት። እንደ ቅዱሳን ቄርሎስና ዲዮስቆሮስ ሃይማኖት ልዩ ሶስት በሆነ በአንድ አምላክ እናምናለን እናሳምናለን። ዳግመኛም በዚች መልእክት እንዲህ ብሎ ገለጠ። የተዋሕዶ ጥቅም እንዳይሻር ከተዋሕዶ በኋላ የአካላዊ ቃልም መለኮቱን ከትስብእቱ ሊለዩት አይገባም። ይህ አባ ጴጥሮስም እንደተቀበላት ገልጦ ስለ ቀናች ሃይማኖት ከራሱም ያለውን ጨምሮ ለመልእክቱ መልስ ጽፎ ከሶስት ሞራን ኤጲስቆጶሳት ጋር ላከለት። አባ አካዮስም ተቀበላቸው። በቅዳሴና በቁርባንም አንድ ሆኑ። ያችንም መልእክት በቃሉ በሚያምኑ ሕዝብ ፊት አነበባት። ከዚህም በኋላ ሌላ መልእክትን ጻፈ። በውስጧም ከቅዱሳት መጻሕፍት ብዙ ቃላትን ተርጉሞ ወደ አባ ጴጥሮስ ላከለት። ይህም አባ ጴጥሮስ ኤጲስቆጶሳትን ሰብስቦ ያችን መልእክት በፊታቸው አነበባት። እነርሱም እጅግ ደስ አላቸው። ከቃሏና ከትርጓሚዋም የተነሳ አደነቁ። በቀናች ሃይማኖትም ከነርሱ ጋር በቀናች ሃይማኖትም ከነርሱ ጋር አንድነት ያላቸው መሆኑን ተማመኑ። ይህን አባት አባ ጴጥሮስንም ከሃዲያን ከሆኑ አይሁድ ከአረማውያንም ከመንበር ሹመት እስኪያሳድዱት ድረስ ስለ ቀናች ሃይማኖት ብዙ መከራ ደረሰበት። ከጥቂቱ ወራት በኋላ ወደ ሹመቱ ወንበር ተመለሰ። መንጋውንም በቀናች ሃይማኖት ይጸኑ ዘንድ አዘውትሮ ያስተምራቸው ነበር። ከእነርሱም ርቆ በስደት በነበረበት ጊዜ ከመናፍቃን እንዲጠበቁና በቀናች ሃይማኖት እንዲጸኑ መልእክተኞችን ጽፎ ይልክ ነበር መልእክቶችን ጽፎ ይልክ ነበር። በሹመቱ ወንበርም አሥር ዓመት ኑሮ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሚን። በዚህ ቀን ዳግመኛ ለአባቶች ሊቃነ ጳጳሳት 63ኛ የሆነ የእስክንድርያ ሊቀ ጳጳሳት አባ ሱንቲዮ አረፈ። ይህም አባት መንጋዎቹን እያስተማረ በሹመቱ ወንበር 15 ዓመት ኑሮ በሰላም አረፈ። በረከቱም ከእኛ ጋር ትኖር ለዘላለሙ አሚን።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 የሚጠየቅ በራሱ ኃጢአት ሲሆን አንድ ካህን ደግሞ ስለ ልጆች ይጠየቃል። የከፋው ግን የጳጳሱ ነው። አንድ ጳጳስ ቢጾም ቢጸልይ እንኳ ለድኅነቱ በቂ አይደለም፣ ምክንያቱም በመንበሩ ላይ ያስቀመጠው መንጋውን እንጂ ራሱን እንዲያድር አይደለምና ጌታ እንዳለ መልካም እረኛ መልካሙ እረኛ ስለ በጎቹ ቤዛ ራስን አሳልፎ የሚሰጥ ነው። ስለዚህም ክህነት ወይም ጵጵስና ሐዋርያዊ አገልግሎት ከባድ ኃላፊነት ያለው ነው። አባቶቻችን ሐዋርያትና ተከታዮቻቸውም ሐዋርያውያን ታላላቅ የጵጵስና መንበሮችን መስርተው ትምህርቱን ከነመንበሩ አስተላልፈዋል። ከነዚህ መንበረ ጵጵስናዎች አራቱ የበላይ ናቸው። እነዚህም የቅዱስ ጴጥሮስ የሮም ቅዱስ ዮሐንስ የአንጾኪያ፣ ቅዱስ ማርቆሱ የእስክንድሪያና ቅዱስ ጳውሎሱ የኤፌሶን መናብርት ናቸው።